እንግዲህ ተመልካቾቻችን አሁን የምንገኘው በጋፕስ ዓለም አቀፍ አገልግሎት ቢሮ ነው። እንግዲህ እዚህ ሶስት ፎቅ አለ። የያዝነው ይሄ የመጀመሪያው ግራውንዱ ነው። በግራውንድ ውስጥ ደግሞ እንደምታውቁት በጋፕስ ዓለም አቀፍ አገልግሎት መጽሐፍ ቅዱስ ርጭት ለሌለባቸው ስፍራዎች መጽሐፍ ቅዱስን የማሰራጨት የተለያዩ በራሪ ጽሁፎችን የማዘጋጀት እንዲሁም እነሱንም የማሰራጨት መግዛት ለማይችሉ ለመጀመሪያ ጊዜ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ ሰዎች መጽሐፍ ቅዱስን ይዘው ቢሄዱ በህይወታቸው ጸንተው መቆም በየዳኑበትንም ደግሞ ድነታቸው ማጽናት ይችላሉ ብለን ስለምናምን የተለያዩ መንፈሳዊ ጽሁፎችን የምናጠራቀምበት ቦታ ነው። ይሄ የምታዩት እነዚህ ሼልፎች በሙሉ መጽሐፍ ቅዱስ ነው የያዙት። በራሪ ጽሁፎችን፣ የተለያዩ መንፈሳዊ መጽሐፍቶችን ነው የያዝነው። በአማርኛ፣ በኦሮምኛ፣ በእንግሊዝኛ፣ በትግርኛ፣ በሱማሊኛ የተለያዩ የመጽሐፍ ቅዱስ የተተረጎሙ በኢትዮጵያ ባሉ ቋንቋዎች ሁሉ እዚህ እያጠራቀምን እየሄድን ደግሞ እናሰራጫለን ማለት ነው። እንግዲህ ሌላው ሁላችንም እንደምናውቀው የተለያዩ መንፈሳዊ መጽሐፍትን የሚጽፉ ሰዎች ለእኛ ያበረከቱልን የተለያዩ መጽሐፍቶች አሉ። እነዚህ መጽሐፎች ለአገልጋዮች ስልጠና የምንጠቀምበት፣ ደግሞ ገቢ ማግኛ አድርገን የምንጠቀምበት ጸሐፊዎቹ ለእኛ ያበረከቱልን መጽሐፎች አሉ። እነሱንም እዚህ እንደምትመለከቱት በርካታ መጽሐፎች አሉ። እዚህ ለምሳሌ ያክል ነቢያትና ለግል የሆኑ ትንቢት የሚል ትርጉም በጋሽ በቄ በቀለ ወልደኪዳን የተረጎሙት መጽሐፍ አለ። መጋቢ ዳንኤል ታደሰ የእግዚአብሔር ገበታ የሚል እዚህ፣ ሀገራዊ ራይ በሐዋርያው ቶማስ ምትኩ የተጻፉ እንዲሁም ለእኛ የተበረከቱ ደግሞ አሁንም እንደዚህ ዋጆችን መዋጀት የሚል በቅርቡ ደግሞ ወንድማችን ፓስተር ቢኒያ ከሜሪላንድ ያበረከተልን የተለወጡ ነፍሶች የሚሉ መጽሐፎች አሉ። ሌሎችም መጽሐፍቶች እንደገና ደግሞ ትራክቶች ሁሉ አሉ። በራሪ ጽሑፎች አሉ። ለአዳዲስ ሰዎች የሚሆኑ ወንጌልን ለመመስከር የሚረዱ የተለያዩ መንፈሳዊ መጽሐፎች በዚህ አካባቢ ላይ ይኖራሉ ማለት ነው። ይህንን እንግዲህ ስፍራ በዋናነት ያዘጋጀ ነው መጽሐፍ ቅዱስ ኮሌክት ለማድረግ ስለሆነ አሁንም የከበረ ጥሪ እናቀርብላችኋለን። አሁንም በርካታ ስፍራዎች የመጽሐፍ ቅዱስ ጥያቄ እየጠየቁን ነው። በሀገራችን ኢትዮጵያ ከመጽሐፍ ቅዱስ ማህበር በቅርቡ ለእናንተ ይዘን በመጣንበት ጊዜ ላይ 400 ብር፣ 380 ብር ይሸጥ የነበሩ የመጽሐፍ ቅዱስ ዋጋ በአሁን ሰዓት ላይ 800 ብር፣ 900 ብር ገብተዋል። በውጭ ላይ ደግሞ 1500 ብር ድረስ፣ 1200 ብር እየተባለ ነው ያለው እና ይህንን ገዝተው ማንበብ የማይችሉ ሰዎች ብዙ ስላሉ አንድ መጽሐፍ፣ ሁለት መጽሐፍ፣ አስር መቶ እያላችሁ አሁንም እንድታበረክቱልን መጽሐፍ ቅዱስ ማሰባሰባችንን እንደቀጠልን ስናበስርላችሁ በደስታ ነው። እናንተም ደግሞ ከስክሪኑ በታች በምታገኙት የስልክ አድራሻም የባንክ አካውንትን በመጠቀም መጽሐፍ ቅዱስ በምናሰባስበው እንቅስቃሴ ላይ ከጎናችን እንድትቆሙ እናበረታታችኋለን። ጌታ ይባርካችሁ። እንግዲህ ውጪ ደግሞ አንድ ስፍራ አለን። የእሱን ስፍራ ዓላማ ይላችሁ ቀርባለሁ። ተከታተሉ። እንግዲህ ተመልካቾቻችን ይሄ ደግሞ አዲስ ያዘጋጀ ነው የአልባሳት ስጦታ የምንሰበስብበት ቦታ ነው። እንደምታውቁት በጋብስ አለም አቀፍ አገልግሎት በአንጾኪያ ሙቭመንትም እንዲሁም ደግሞ ከዚህ በፊትም ላይ ለበርካታ ዓመታት ስናከናውን እንደነበረው ጎዳና መንገድ ነው የሚል በጎዳና ላይ የወደቁ ወንድሞቻችን፣ እህቶቻችን፣ ህፃናቶችን፣ አዛውንቶችን የአልባሳት ስጦታ እናበረክታለን በተለይም በአዲስ በጌታችን በኢየሱስ ክርስቶስ የልደት መታሰቢያ በዓልና እንዲሁም ደግሞ በፋሲካ በዓል ላይ ይህን እናደርጋለን። አሁንም ከፊት ለፊታችን ባለው የፋሲካ በዓል ላይ በጎዳና ላይ ለወደቁ ወገኖቻችን የአልባሳት ስጦታ መስጠት የምትፈልጉ በሙሉ ከስክሪኑ በታች በምታገኙት የስልክ አድራሻ ብትደውሉልን፣ ያላችሁበት ስፍራ ድረስ መጥተን መቀበል እንችላለን። እንዲሁም ደግሞ የተለያዩ ቸርቾች ላይ ብታስቀምጡልን፣ እዛ ሄደን ኮሌክት ማድረግ እንችላለን። ሌላው በዚህ ቦታ ላይ የምንሰበስበው እንደምታውቁት ለሙሉ ጊዜ አገልጋዮች አልባሳት ስጦታ ሁል ጊዜ እናበረክታለን። አዳዲስ የሆኑ የአልባሳት ስጦታዎችን፣ ጫማዎችን፣ ሱፎችን፣ የተለያዩ ጃኬቶችን ለአገልጋዮች ይሆናል እነሱን ይመጥናል ያላችኋቸውን ጥሩ ጥሩ የሆኑ እቃዎች ካሏችሁ ደግሞ አሁንም ከእናንተ ለመሰብሰብ ፈቃደኞች ነን። ይህ ስፍራ እንግዲህ የተዘጋጀው አልባሳት ስጦታ ለማበረከት ነው። እንግዲህ የሚቀረው ነገር አለ። ይህንን እዚህ ቦታ ላይ ያለውን የአልባሳት ስፍራውን በማዘጋጀት ከጎናችን የቆሙት በፌኒክስ አሪዞና የሚገኙ የጋፕስ ዓለም አቀፍ ቤተሰቦች ናቸው። እግዚአብሔር ይባርካቸው። ይህንንም እዛ የምታዩትንም የመጽሐፍ ቅዱስ ሼልፉን በማዘጋጀት አብረውን ያስጀመሩ እነሱ ናቸው። ነገር ግን መጨረስ አለብን። እዚህ እንግዲህ እንደምታዩት ይሄ መስታወት አልገባለትም። ደግሞ የተወሰኑ ነገሮች ይቀሩታል። የጫማ መደርደሪያ አዛጋ ይቀረዋል። የልብስ የላውንደሪ ማሽን ገዝተናል፣ ነገር ግን ካውያ፣ የተለያዩ የሚያስፈልጉ ነገሮች ይቀሩናል እና ይህንን ለማጠናቀቅ የሚያስፈልግ ነገር አለ። አሁንም በዚህ ጉዳይ ላይ ከጎናችን አብራችሁ እንድትቆሙ ይህን የከበረ ጥሪ እናቀርብላችሁ። አለ ላውንደሪ ማሽን በአሁኑ ሰዓት ላይ ያለውን ዋጋ ታውቃላችሁ፣ በጣም ውድ ነው እና እሱን ቢያንስ ቢያንስ አዘጋጅተናል እዚህም ላይ ሚኒስትሪው ደግሞ ራሱ ኢንቨስት ያደረገበት ነገር አለ። በተጨማሪ እነሱ ካደረጉት በተጨማሪ ማለት ነው። የጎደለውን ነገሮችን ጨራርሰን እዚህ የሚያስፈልጉ ላይቶችን ገጥመን ዶኔሽን ቦክሱን ደግሞ ማዘጋጀት ራሱን የቻለ ትልቅ ወጪ ነው። በየቸርቹ አንዳንድ ቦታዎች ላይ ለማስቀመጥ አስበናል። እሱንም በማሰራት ዙሪያ ላይ ከጎናችን እንድትቆሙ እናበረታታችኋለን። ይህን ለማድረግ የምትፈልጉ በሙሉ በስልክ አድራሻ መደወል ትችላላችሁ። እንዲሁም ደግሞ በገንዘብ አብራችሁ ለመቆም የምትፈልጉ የባንክ አካውንቱን ከስክሪኑ በታች ታገኛላችሁ። በዛ አብራችሁ ልትቆሙ ትችላላችሁ። አሁን ወደ ውስጥ እንገባና ስቱዲዮውን፣ ቢሮዎቹን አስጎበኛችኋለሁ። ደስተኞች አብሮነታችሁ ስለማይለየ ተከታተሉ። እንግዲህ ተመልካቾቻችን አሁን የምንገኘው በጋፕስ ስቱዲዮ ውስጥ ነው። ይህንን ስቱዲዮ ነው በቅርቡ እንግዲህ የሰራ ነው። አሁን የምገኘው የየኔ ቀን ዝግጅት የምናዘጋጅበት ይህ ቦታ ነው። እንግዲህ ባክግራውንዱን እንደምታዩት እንዲህ አይነት ነው። እንዲህ አይነት መቀመጫዎችን አዘጋጅተናል። በዚህ ብዙ ሰዎች እየመጡ ጌታን ከማወቃቸው በፊት የነበሩበትን ህይወት፣ ጌታ እንዴት እንዳገኙ ከጌታ ጋር ያላቸውን ደግሞ ጥብቅ የሆነ ህብረት፣ ታምራቶችን የሚመሰክሩበት ብዙዎችን ለንስሐ የምንጠራበት ብዙዎችም ደግሞ አምነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የመጡበትን ዝግጅት የምናዘጋጅበት ስፍራ ነው። ሌሎቹን ደግሞ እንደዚሁ አሳያቸዋለሁ። ተከታተሉት። ይህ ደግሞ መጽሐፍ ቅዱሳዊ የሆኑ ትምህርቶችን ወደ እናንተ ይዘን የምንቀርብበት ቦታ ነው። በዚህ ቦታ ላይ በግል እየመጡ ሰዎች የመጽሐፍ ቅዱስ ትምህርቶችን የሚያስተምሩበት ስፍራ ነው ማለት ነው። ስለዚህ እዚህ ቦታ ላይ የተለያዩ የመጽሐፍ ቅዱስ እውቀቶችን በተለይም ደግሞ ዶግማቲክ የሆኑ ትምህርቶችን የምናስተምርበት ስፍራ ነው ማለት ነው። ሌሎቹንም ባግራውንዶች ደግሞ እንደሚከተለው ይዤላችሁ እቀርባለሁ። ደስተኞች ነን አብሮነታችሁ ስለማይለየን። ተከታተሉት እንግዲህ፣ ይህ ደግሞ የተለያዩ የመጽሐፍ ቅዱስ ውይይቶችን፣ ወቅታዊ ጉዳዮችን የምንመካከርበት ከሁለት በላይ የሆኑ ሰዎችን ስንቀርጽ እነዚህም ባክግራውንዶችን በመጠቀም እንቀርጻለን ማለት ነው። ይሄም ተጨማሪ የሆነ ግብአት ይሆንልናል ማለት ነው። ሌላው ደግሞ እዛ ጋር የቀረ አንድ ባክግራውንድ አለን። እሱን ደግሞ አሳያችኋለሁ፣ ተከታተሉ። ይሄ ደግሞ እንግዲህ ለፖድካስት ያዘጋጀነው ቦታ ነው። በዚህ ቦታ ላይም ደግሞ የተለያዩ ፕሮግራሞችን ከተለያዩ ሰዎች ጋራ ወደ እናንተ ይዘንላችሁ እንቀርባለን ማለት ነው። እንግዲህ በዚህ ስቱዲዮ ውስጥ ወደ ሰባት ባክግራውንዶች አሉን። በሰባቱም ባክግራውንዶች የተለያዩ ፕሮግራሞችን እናደርጋለን። በተጨማሪም ደግሞ ማልዬ ለክርስቶስ በሚለው ሰዎችን በዝማሬ ወደ ጌታ እንዲመጡ ለማድረግ ደግሞ ክርስቲያኖችን ደግሞ ለማነጽ የምናቀርበው የዝማሬ አገልግሎቶችን በሙሉ በዚህ ስቱዲዮ ላይ እንደ ሆም ኮንሰርት የምናዘጋጅበት ይሆናል ማለት ነው። አሁን ደግሞ ያለነው ይሄ የጋፕስ ኢንተርናሽናል ሚኒስትሪ የዳይሬክተሩ ወይም የፕሬዚዳንቱ ቢሮ ነው። እዚህ ደግሞ ያው ለስራ የምንቀመጥበት፣ እቅዶች የምናወጣበት፣ ስልጠናዎች የምንዘጋጅበት፣ የተለያዩ ሰዎችን የምናማክርበት ቢሮ ነው ማለት ነው። ስለዚህም እግዚአብሔር የተባረከ ይሁን። እንግዲህ ሌሎቹን ደግሞ ክፍሎች ይዤላችሁ እመጣለሁ። ጥሩ ስፋት ያለው ቢሮ ነው ይሄ። እግዚአብሔር ይባረቅ። እዚችጋ ደግሞ ያው ሽንት ቤት አለው ማለት ነው። ይሄንን ይመስላል። የቢሮአችን ደግሞ ይሄንን ይመስላል። አሁን ደግሞ የምንገኘው የኤዲተሮቻችን ቢሮ ነው። እዚህ እንግዲህ ነው ብዙ ስራዎች የሚሰሩት ለቴሌቪዥንም እንዲሁም ለሶሻል ሚዲያ የምናቀርባቸውን ዝግጅቶች በሙሉ እዚህ ሆነው ነው የሚያቀርቡልን ማለት ነው። ሁለት መቀመጫዎች አሉ እዚህ፣ ሁለት ደግሞ አብረውን የሚያገለግሉ ብርቱ የሆኑ አገልጋዮች አሉ ማለት ነው። ጌታ ይባረክ። እንግዲህ ይሄ ደግሞ የጋፕስ ሚኒስትሪ ፕሮጀክት ኮኦርዲኔተር ቢሮ ነው። እዚህ ደግሞ ያው ሙሉውን ስራ ደግሞ ይዛለን የምትሰራው የእህታችን የኬብሮን ቢሮ ነው ማለት ነው። እንግዲህ ይህንን ይመስላል እዚህ ደግሞ ያለው ቢሮ ይህንን ይመስላል። አጠቃላይ ያለንን ቢሮዎችን እዚህ ላይ ነው የምንጨርሰው። ጌታ እንግዲህ በነገሮች ሁሉ ረድቶናል፣ አግዞናል፣ ሁሉንም ነገር አሳልፎ ሰጥቶናል። በዚህ አሁን ከዚህ በኋላ ባለን ጊዜዎች በጣም በርካታ ስራዎችን የምንሰራበት ነው። በተለይም ደግሞ በጋብስ ዓለም አቀፍ አገልግሎት አገልጋዮችን ክፍተት ከመሙላት አንጻር ትልልቅ ስራዎችን የምንሰራበት እንደ አንጾኪያ ሙቭመንት ደግሞ ወንጌል ተኮር የሆኑ ስራዎችን ደግሞ ከጌታ ጋር የምንሰራበት ጊዜ ነው። ብዙ ምርኮን፣ ብዙ ውጤትን፣ ብዙ ድልን የምናይባቸውን ነገሮችን በሙሉ ይዘንላችሁ ወደ እናንተ እንቀርባለን። ስለተከታተላችሁን፣ ስለጎበኛችሁን እንደ እጅግ አድርገን እናመሰግናለን። ደስተኞች ነን። አብሮነታችሁ ስለማይለየን ሻሉ